ሰላም እንዴ ናችሁ? ዛሬ የኢትዮጵያ ፕሪሚየር ሊግን የትኬት አቆራረጥ እንዴት እንደሆነ እንመለከታለን። ይህንን ደግሞ በስልካችሁ ወይም በኮምፒተራችሁ ጉግል ላይ የኢትዮጵያን ፕሪሚየር ሊግ ትኬት ብለን ሰርች እናደርጋለን። ከዛ እንደዚህ አይነት አማራጭ ይመጣልናል። ከዛ የመጀመሪያውን ኢትዮ ስፖርት ዶት ፕሮ የሚለውን ዌብሳይት እንመርጣለን። ከዛ በመቀጠልም የጨዋታ ዝርዝር አማራጭ ይመጣልናል ስለዚህ ከዚህ ውስጥ የምንፈልገውን ጨዋታ መምረጥ እንችላለን። እንደምትመለከቱት የተለያዩ ጨዋታዎች አሉ። ጨዋታዎቹ በሐዋሳ እና በአዲስ አበባ ይካሄዳሉ። እዚህ ጋር ስቴዲየም ተቀምጠዋል። ከዛ ጊዜ አለ። ከዛ ቀን እና ተጋጣሚ ሆኖች አሉ እና እንደምትመለከቱት የምትፈልጉት ትኬት መቁረጥ ትችላላችሁ። የዛሬው መመልከት ልናሳያችሁ የፈለገው የጊዮርጊስና የቡና ጨዋታ ትኬት ቲኬት መቁረጥ እንደሚቻል እንመለከታለን። ሼር እያደረጋችሁ ላይክ እያረጋጩ። ስለዚህ ወደ ትኬት አቆራረጠ እንሄዳለን። መጀመሪያ ጊዮርጊስ ከቡና መረጥን። ከዛ እንደምታዩት ሚስማር ተር አለ፣ ዳፍ አለ፣ ካታንጋ አለ። ከዛ በሜዳና ከሜዳ ውጭ አዌይና ሆም አለው። እዚህ ጋ እንደምታዩት ክብር ትሪቡን ጥላፉ ቆልተዋል። ስለዚህ እዚህ ጋ ካታንጋ ሆም፣ ዳፍ አለ፣ ሚስማር አለ። ለምሳሌ ሚስማር መመልከት እንችላለን ከዛ ምን ያህል ትኬት መቁረጥ እንደምንችል እዚህ ጋር ፕላስ ምልክቷ ስንጨምር የፈለግነው ትኬት ያክል ማለትም አንድ ሁለት ሶስት አራት ብለን መጨመር እንችላለን ፕላስ ምልክቷን በመንካት ስለዚህ ዛሬ የምንፈልገው አንድ ቲኬት ብቻ መቁረጥ ነው ስለዚህ እሱ እንመለከታለን እዚህ ጋር ስም ይጠይቀናል ሙሉ ስም እናስገባለን ለምሳሌ አበበ ተስፋይ ብለን እናስገባለን ከዛ የፋይዳ መለያ ቁጥራችን የዲጂታል አይዲ 16 ዲጂት እናስገባለን። ከዛ ፔይ የምትለውን ክሊክ እናደርጋለን። በመቀጠል ደግሞ ወደ ፔይመንት ይወስድና ወደ ቻፓ። ስለዚህ በቴሌ ብር፣ በሲቢ ብር፣ ኤምፔሳ፣ በካቻ መክፈል እንችላለን። ስልክ ቁጥራችን እናስገባለን እዚህ ጋር ስለዚህ ቁጥራችን ካስገባን በኋላ ፔይ የሚለውን ክሊክ እናደርጋለን። ከዛ ስልካችን ላይ ኖቲፊኬሽን ይመጣል ማለት ነው። ፓስዋርድ እንዳስገባ ባለ አራት እጅት ይህን ይመስላል።